ሰላም ውድ የጤና ጉዳይ ኢትዮ ቤተሰቦች እንደምንቆያችሁ እንግዲህ ዛሬ ከአይን መርገብገብ ጋር በተያያዘ የምን ምልክት እንደሆነና የሚያስከትለውን ጉዳት በተመለከተ አስፈላጊ የሆኑ መረጃዎችን በተሰናዳ መልኩ ይዤላችሁ መጥቻለሁ። ከዚህም ጋር በተያያዘ አንዳንድ ጠቃሚ መረጃዎችን ለእናንተ አደርሳለሁ። እንግዲህ የሚጠቅመንን መረጃ ላጋራችሁ እችል ዘንድ ቻናሉን ሰብስክራይብ ማድረግ እንዳይረሳ። እናንተም ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ከሆናችሁ ደግሞ ላይክን እየተጫናችሁ የዚህ አስተማሪና ቁም ነገር አዘል ቻናል ቤተሰብ እንድትሆኑ ጋብዛችኋለሁ። መልካም ቆይታ ይሁንላችሁ። ብዙዎቻችን አልፎ አልፎ አይናችን ሲንቀጠቀጥ ወይም ሲርገበገብ እናስተውላለን። ነገር ግን ስንቶቻችን የአይን በሽታ እንደሆነ እናውቃለን? የአይን መርገብገብ ወይም ኒስታግመስ ተብሎ የሚጠራ ሲሆን ኒስታግመስ ፈጣን ከቁጥጥር ውጭ የሆነ የአይን እንቅስቃሴ ነው። ኒስታግመስ ካለብን አይኖቻችን ወደ ላይና ወደ ታች፣ ከጎን ወደ ጎን ወይም በክብ እንቅስቃሴ ሊንቀሳቀሱ ይችላሉ። አንዳንድ ጊዜ ሰዎች ከኒስታግመስ ጋር ይወለዳሉ፣ ነገር ግን በኋለኛ ሕይወታቸው ውስጥ ሊያዳብሩትም ይችላሉ። ኒስታግመስ ራሱ ምርመራ አይደለም፣ ይህ የሌላ በሽታ ምልክት ነው። እነዚህ እንቅስቃሴዎች ብዙውን ጊዜ የእይታና ሌሎች የአይን ችግሮችን ያስከትላሉ። እናም ሚዛን አጠባበቅን ሊጎዱብን ይችላሉ። እነዚህ ያለ ፈቃድ የአይን እንቅስቃሴዎች ከጎን ወደ ጎን ወይም ወደ ላይና ወደ ታች ወይም ደግሞ በክብ ቅርጽ ሊንቀሳቀሱ ይችላሉ። በውጤቱም ሁለቱም አይኖች ነገሮችን በቋሚነት ማየት አይችሉም። ኒስታግመስ ያለባቸው ሰዎች እይታቸውን ለማጥራት ባልተለመዱ ቦታዎች ላይ አንገታቸውን ነቅፈው ይይዛሉ። በአጠቃላይ ኒስታግመስ የሌላ አይን በሽታ ወይም የህክምና ችግር ምልክት ነው። እንዲሁም ድካምና ውጥረት ኒስታግመስን ሊያባብሱብን ይችላሉ። ይሁን እንጂ ትክክለኛው መንስኤ ብዙውን ጊዜ አይታወቅም። የኒስታግመስ ዋነኛ መንስኤ ወደ አንጎል የእይታ ምልክቶችን የሚያስተላልፍ የአይን ክፍል ችግር ነው። ይህም የምናየውን የመጨረሻውን ምስል ያቀርባል። በጨቅላ ሕፃናት ላይ የየይታ ስርዓታቸውን በትክክል ባለማድረግ ምክንያት ሊከሰት ይችላል። በተወለዱበት ጊዜ ሁሉም ሕፃናት ያልዳበረ የእይታ ሥርዓቶች አሏቸው። ምናልባትም ደግሞ በሚቀጥሉት ጥቂት ወራት ውስጥ የማየት ችሎታቸው እየጨመረና እየተሻሻለም ሊሄድ ይችላል። ሕፃናት ከአይን ህመሞች ጋር ሲወለዱ የእይታ እድገታቸው ይጎዳል። ይህም ወደ ኒስታግመስ ሊያመራቸው ይችላል። በሕይወታችን ውስጥ በተለያዩ ቦታዎች ላይ ሊታዩ የሚችሉ የተለያዩ የኒስታግመስ ቅርጾች አሉ። ጨቅላ ኒስታግመስ፣ ቀደም ሲል እንደተጠቀሰው ህፃናት በመጀመሪያዎች የህይወታቸው ወራት ውስጥ ሊዳብርባቸው የሚችል የበሽታው አይነት ነው። ከዚህ ጋር ተያይዞ ታዲያ በሌሎች በርካታ የእይታ ሁኔታዎች ምክንያት ይህ በሽታ ሊከሰት ይችላል። ለምሳሌ ከልጅነት ጀምሮ የሚከሰት የአይን ሞራ ግርዶሽ፣ የአይን አልቢኒዝም፣ የኦፕቲካል ነርቭ ሁኔታዎችና አኒሪዲያ ተጠቃሽ ናቸው። የጨቅላ ኒስታግመስ ተጽዕኖ እንደየሰውየው አይነት ሊለያይ ይችላል። አንዳንድ ህፃናት በማንበብ ላይ ትንሽ ችግሮች ያጋጥሟቸዋል። ሌሎች ደግሞ የከፍተኛ የአይን እይታ ችግር ሊገጥማቸው ይችላል። ኒስታግመስ ቀድሜ ጋር የመባባስ አዝማሚያ የለውም። እናም ከእርሱ ጋር የተወለዱ ልጆች በተለምዶ በእይታ ዞናቸው ላይ የእይታ ጥራት መቀነስ ይስተዋልባቸዋል። ይህም በአዶ ዞን በኒስታግመስ ምክንያት የሚፈጠረው እንቅስቃሴ በጣም ቀርፋፋ በሆነበት የእይታ መስካችን ውስጥ ያለ ነጥብ ነው። ይህም ማለት እይታችንን ለማግኘት ብዙውን ጊዜ ጭንቅላታችንን ከጎን ወደ ጎን ማዞር ወይም ወደ ላይና ማዘን ማዘንበል ግድ ይለናል ማለት ነው። ግልጽ የሆነ የኒስታግመስ መንስኤ ከሌለብን ደግሞ እሱ ኢዶፔቲክ ኒክታግመስ ይባላል። ሌላኛው የኒስታግመስ አይነት ጨቅላ ኒስታግመስ ሲሆን ይህም በልጅነት ጊዜ ሊዳብር ከሚችልበት ደረጃ ባለፈ ስሙ እንደሚያመለክተው በኋለኛ የህይወት ዘመናችን ላይ ሰዎችን የሚያጠቃ በሽታ ነው። ይህም ታዲያ ከበርካታ ነገሮች ጋር ተያይዞ ኒስታግመስ ሊከሰትብን ይችላል ለምሳሌ ከስትሮክ ወይም ከአሰቃቂ የጭንቅላት ጉዳት እስከ የአንጎል እጢ ወይም ከመጠን በላይ የመድኃኒት አጠቃቀም ጋር ተያይዞ ኒስታግመስ ሊከሰትብን ይችላል። በቀላል አነጋገር የአይን እንቅስቃሴን የሚቆጣጠሩትን የአንጎል ክፍሎችን የሚጎዳ ማንኛውም ነገር ኒስታግመስን ሊያስከትልብን ይችላል ማለት ነው። ይህ አይነቱ ኒስታግመስ እንደ ድካም ወይም ውጥረት ባሉ ነገሮች ሊባባስ ይችላል። አንዳንድ ኒስታግመስ አይነቶች በጊዜ ሂደት ሊጠፉና እንደገና ሊታዩም ይችላሉ። ስለዚህ ምልክቶች ከሳምንት ወደ ሳምንት አልፎ ተርፎም ከወር እስከ ወር ሊለያዩ ይችላሉ። ከኒስታግመስ ጋር የሚመጣው የአይን እንቅስቃሴ አቅጣጫ፣ ፍጥነትና ድግግሞሽ ከሰው ወደ ሰው በጣም ይለያያል። ቀደም ሲል እንደተገለጸው አይኖቹ በፍጥነት ወደ ላይና ወደ ታች፣ ከጎን ወደ ጎን አልፎ ተርፎም በክብ ቅርጽ ውስጥ ይንቀሳቀሳሉ። የእነዚህ እንቅስቃሴዎች ፍጥነት ከሰው ወደ ሰው ይለያያል እና ጄሪክ ሚስታግመስ የሚባል የኒስታግመስ አይነትም አለ። ይህ ብዙውን ጊዜ በተገኘው ኒስታግመስ ውስጥ የሚገኝ ሲሆን አይኖቹ ቀስ ብለው ወደ አንድ አቅጣጫ ሲንሸራተቱና ወደ ሌላ አቅጣጫ ሲመለሱ የሚስተዋል የበሽታ አይነት ነው። ይህ ብዙውን ጊዜ በውስጣዊ የጆሮ ጉዳቶች ምክንያት እናም ከድንገተኛ የአይን እንቅስቃሴ ጋር በመተባበር የሰዎችን ሚዛን ሊጎዳ ይችላል። በተጨማሪም ማቅለሽለሽና ማዞር ሊያስከትል ይችላል። እድሜያቸው ከፍ ካለ በኋላ በኒስታግመስ የተያዙ ሰዎች አይምሯቸው አሁንም ከአዲሱ የአይናቸው እንቅስቃሴ ጋር ለመላመድ እየሞከረ ነው። በለገርሚያቸው ላይ የተያዙ ልጆች ግን በፍጥነት ይላመዱታል። ኒስታግመስን ማስተዋል በአንጻራዊነት ቀጥተኛ መሆን አለበት ምክንያቱም ዋናው ምልክቱ ያለ ፈቃዱ የአይን እንቅስቃሴ ነው። ብዙውን ጊዜ እያንዳንዱ አይን ከሌላው ተለይቶ የሚንቀሳቀስ ነው። ይህ የበሽታው የተለመደ ውጤት ነው። ነገር ግን ኒስታግመስን ለመመርመር ሲሞከር ሌሎች ምልክቶችም ተገኝተዋል። የኒስታግመስ ምልክቶች በተለይም በጆሮ ላይ ባዶ ዞናቸውን ለማግኘት ጭንቅላትን ማዘንበል ነው። ከዚህም በተጨማሪ ልጆች ለማንበብ ረዘም ያለ ጊዜ እንደወሰዱ ካስተዋልን ይህ ደግሞ ኒስታግመስን ሊያመለክተን ይችላል። ፈጣን የአይን እንቅስቃሴዎች በተወሰኑ ነገሮች ላይ በተለይም በማንበብ ጊዜና ጽሁፍ ላይ ማተኮር ከምልክቶች ውስጥ ተጠቃሽ ናቸው። አንዳንድ ኒስታግመስ ያለባቸው ልጆች በነጭ ወረቀትና በጥቁር ጽሁፍ መካከል ያለውን ከባድ ንጽጽር ለመቀነስ በጽሁፎቻቸው ውስጥ ትልቅ ቅርጽ ያለውን ባለቀለም ወረቀት ይፈልጋሉ። ስለዚህ ማንበብና ማተኮር ረዘም ያለ ጊዜ ሊወስድባቸው ስለሚችል በፈተና ውስጥ ተጨማሪ ጊዜ ሊጠቀሙ ይችላሉ። ያ ደግሞ ልጆችን በጊዜ ሂደት እየጎዳ ይመጣል ማለት ነው። ሕክምናውን ስንመለከት ደግሞ ለኒስታግመስ ምንም መድኃኒት ባይኖርም አንዳንድ የመፍትሄ ምርምሮች ግን ሁልጊዜን እየተካሄደ ይገኛል። ነገር ግን ምልክቶችን ለመቀነስና እይታን ለማሻሻል የሚረዱ እርምጃዎች ግን አሉ። በመጀመሪያ ደረጃ መነጽርና የመገናኛ ሌንሶች ናቸው። ኒስታግመስን ማረም ባንችልም ግልጽ የሆነ እይታን በመስጠት የተሳሳቱ የአይን እንቅስቃሴዎችን እንድንቀንስ ይረዳናል። ከቀላል የሐኪም መነፅሮች በተጨማሪ ኒስታግመስ ያለባቸው ሰዎች በመነፅር ሌንሶቻቸው ውስጥ ካለው ፕሪዝም ሊጠቀሙ ይችላሉ። ይህ ወደ አይን የሚገባውን ብርሃን የሚያጣብቅና እንደ ድርብ እይታ ያሉ የኒስታግመስ ምልክቶችን ለማስተካከል ይረዳል። ኒስታግመስ ሊታከም ባይችልም ተጎጂዎች በግልጽ ለማየት እንዲችሉ የቀዶ ጥገና አማራጮችም አሉ። ቀዶ ጥገናው አይንን የሚያንቀሳቀሱትን የጡንቻዎችን አቀማመጥ ይለውጣል። ይህም ማለት ባዶ ዞንን ለማግኘት ጭንቅላትን ያህል ማዘንበል አያስፈልገንም ማለት ነው። ምንም እንኳን ቀዶ ጥገናን ብናደርግም የአይን እንቅስቃሴውን ላያቆሙ ይችላል። ነገር ግን ቀስ ብሎ እንዲንቀሳቀስና የበለጠ የተረጋጋ እንዲሆን ያበረታታል። ይህም ማለት ለማየት እንድንችልና የእይታ ችግራችንን ቀላል ያደርገዋል። አንዳንድ ምንጮች በኒስታግመስ ለሚሰቃዩ ሰዎች ምክር ይሰጣሉ። እንዲሁም ማየት ለተሳናቸው ሰዎች የሚሰጡ አገልግሎቶችን እንዲጠቀሙም ይመክራሉ። አንዳንድ ኒስታግመስ ያለባቸው ሰዎች እንደ አይነ ስውርነት ሊቆጠሩ ሲችሉ፣ ሌሎች ደግሞ በመነጽርና ባዶ ዞናቸውን በመጠቀም ተቀባይነት ያለው እይታ ያገኛሉ። የኒስታግመስ ጉዳዮች አንድ አይነት አይደሉም እና ከድሜ ጋር የመባባስ አዝማሚያም የለውም። በእኛ የኒስታግመስ አይነት መሰረት የአይን ሐኪማችን ለእይታ የሚራዳ ልዩ መፍትሄ ሊመክረን ይችላል። በተጨማሪም ከአይን ጤና ጋር የተያያዘ ስለ ማንኛውም ነገር ጥርጣሬ ካደረብን ለምርመራና ለሕክምና አማራጮች የሚያስፈልገውን ማንኛውንም መረጃ ማግኘት እንችላለን ማለት ነው። ስለዚህ የአይን መርገብገብ ወይም የአይን መንቀጥቀጥን እንደ ቀላል አይነት ነገር ተመልክተን መቅረት የለብንም። በተጨማሪም አስፈላጊውን መረጃ ለማግኘት ከአስፈላጊው የሕክምና ባለሙያ ጋር አስፈላጊውን ምርመራ ማድረግ ተገቢ ነው ማለት ነው። እንግዲህ ዛሬ የአይን መርገብገብን በተመለከተ የአይን በሽታ ምልክት መሆኑን ግልጽና ቀላል በሆነ መልኩ ተመልክተናል። እናንተም ከዚህ ቪዲዮ ጥሩ ትምህርት እንደወሰዳችሁበት ተስፋ አድርጋለሁ። እንግዲህ እናንተም ና ቁም ነገር ካገኛችሁበት በቅንነት ለሌሎች ሼር በማድረግ ቪዲዮ ለሌሎች እንዲደርስ አድርጉ። በተጨማሪም ሌሎች ጠቃሚ የሆኑ የጤና መረጃዎች እንዲደርሷችሁ ሰብስክራይብ ና ላይክ ማድረጋችሁን እንዳትረሱ። ቀጣይ ደግሞ በሌላ የጤና ርዕሰ ጉዳይ እንገናኛለን። መልካም ጊዜ ይሁንላችሁ።